ስለሆነም ስላልሆነም ነገር እግዚአብሔር ይመስገን። ሳምንቶች በፊት ሄድ ያላሰበውን የመኪና አደጋ አድርሶ ነበር። የገጨኑ ወንድማችንን ህይወት ለማትረፍ የአቅማችንን ብንሞክር እግዚአብሔር ስላልፈቀደ ህይወቱ አልፏል። ከእንደዚህ አይነት ካልታሰበ አደጋ ከድንገተኛ አደጋ በመውጣት በመግባታችን እግዚአብሔር እንዲጠብቀን መጸለይ ነው። እጅግ በጣም ያሳዝናል። በእውነት አሁን ያለበትን ሁኔታ ማሰብ ለራሱ ከሟቹ ባልተናነሰ ነው ያሳዘነኝ። ወንድማችን በብዙዎች ዘንድ ተወዳጅነትን ያተረፉ እነዚህ ካፕሎች ቲክቶከሮች ከቀናት በፊት መኪና አደጋ ደርሶባቸው ሰው ገይተው ልጁም ደግሞ ህይወቱ ያልፋል። ወደ እስር ቤት ምን እንደገባ ወንድማችን ታውቆ ነበረ። ግን የተባረኩ ቤተሰቦች ስለነበሩ እግዚአብሔር የፈቀደውና ያደረገው እሱ ምንም ጥፋት የለበትም እና ወደ ቤቱ ይመለስ ብለው ምሕረት አድርገውለታል። እግዚአብሔር መጽናናትን ይስጣቸው። የእውነት እንደዚ አይነት መልካም ልብ ያላቸው ሰዎች ምን አይነት ሰዎች ቢሆኑ የአመቱ ምርጥ ሰዎች ልንላቸው ነው የሚገባው። ስለሆኑም ስላልሆነም ነገር እግዚአብሔር ይመስገን። ሳምንቶች በፊት ቤት ያላሰበውን የመኪና አደጋ አድርሰው ነበር። የገጨኑ ወንድማችንን ህይወት ለማትረፍ የአቅማችንን ብንሞክር እግዚአብሔር ስላልፈቀደ ህይወቱ አልፏል። የሚወዱትን ማጣት ከባድ ስለሆነ ቤተሰቦቹን እግዚአብሔር ያጽናናለን። ከዚህም አደጋ በኋላ ቤቢ በአዲስ አበባ ፖሊስ ኮሚሽን ሲመረመር ቆይቷል። በእግዚአብሔር ቸርነትና በእናንተ ጸሎት በሰላም ወደ ቤቱ ተመልሷል። ለዚህም እግዚአብሔርን አመሰግናሉ። ዛሬ ስለ ቤብ ላውራ ሳይሆን የሟች ቤተሰብን ለማመስገን የመጣሁት ቤቢ አደጋውን ሆን ብሎ እንዳላደረሰው በመረዳት በዚህ ከባድ ጊዜ ላሳዩን ሰዋዊ ባህሪና መረዳት እግዚአብሔር ያግበረልን። በጣም ቀና ሰዎች ናቸው። እኔን ያጽናናኝ እግዚአብሔር እናንተንም ያጽናናችሁ። እግዚአብሔርን የወንድማችንን ነፍስ በገነት ያኖርልን። በባሁን ጸጸት ላይ ስለሆነ እና አእምሮም ስለተጎዳ ከእኔ ጋር ቪዲዮ መስራት አልቻለም። እናንተን ቤተሰቦቼ በዚህ ከባድ ጊዜ አብራችሁኝ ስለነበራችሁ እግዚአብሔር ያክብራችሁ። ብዙ ብዙ ሰዎች የግል ታሪካችሁን ነግራችሁ ከኔኮላዝ ናችሁ። በየቀኑ ብዙ ሰዎች የሚያበረታ ቴክስት እየላካችሁ በአካል እየመጣችሁ ያጽናናችሁኝ እንዲሁም እየደወላችሁ ላጠነከራችሁኝ እግዚአብሔር ያክብራችሁ። ሁላችሁም ክፉ አይንካችሁ። ለቤተሰቦቹም መጽናናትን ተመኙልኝ። እወዳችኋለሁ። ሰላማችሁ ይብዛ።